ሚስተር ምና መጣው ባልኩኝ ፍቅር ብጥር ብጥር ሽወ ሚስጥር በሩ ርቆሽ ልጠልሽ በጥር ስሜ እንዝራሬ እንዝራሬ እንዝራሬ ስሜ እንዝራሬ እንዝራሬ እንዝራሬ። አትናቴ ቶሎ ቶሎ ቀይም ባጥብ ይሻለኛል፣ እማዬ በኋላ መታ ትቀጠቀጠኛለች።

ቤቴ ዛሬ ማ ጉድ ሰራችን። ክላስ ትቼ መጥቼ ቤት ጠቃቂ አርገኝ። ፍቅር ምን ዋጋ አለው? እስኪ ሰውም የለም ዛሬ ደግሞ የዋስም ብሎ

መሸጥ ነበር እንጂ አሁን እንዲሁ ዝም ብሎ እንዳለን አምጡ አምጡ አሸክመው እኔን ጠባቂ አድርገው። ደህና አደራችሁ እዚህ ቤት። እግዚአብሔር ይመስገን ሰላም ነው። ደህና አደርሽ። እግዚአብሔር ይመስገን። እንዴት እዚህ ቤት ሌላ ሰው አልነበረም? ኧረ ነበረች፣ እህቴ ነበረች። እህትሽ ናት? አንዳንዱ እናት እና አባት እኮ አሳስትም እኮ እንዴው ቁጭ ነው ሲባል ቁጭ ነው የሚያደርግ። እስቲ እንዴው የሚጠጣ ነገር ካለ እስቲ፣ እስቲ ምን ልታዘዝ? እስቲ እንዴው ትንሽ ኮዴንም ጎበል አርጎኛል። አረቂ ነገር፣ አረቂ ልስጥህ? አረቂ። እስቲ፣ እስቲ እንትን። ጥሩ እህት ነው ያላት። እንዴው አደራሽ። እሷም ሸጋናት እሷም። አዎ ቆንጆ ናት እህቴ፣ ቆንጆ ናት። አዎ። ኧረ አንቺም ቆንጆ ነሽ፣ ቆንጆ ነሽ አንቺም። እንዴው ጥሩ ናት እናታቸው አወላንዷ ጥሩ ናት እንዲ የሆነ ልጅ አልመጣም ኧረ ምንም ሰው አልመጣም ሀገር አስፈላኝ አንተ ናምኝ ዳዲ ባባሱ ሀገር እንዲጅፍ ታስፈልኝ። አይ አይ ረቴው ማሽን እንዲያው ጉድ ሆንኩ አልኩሽ፣ እንዲያው ጉድ ሆንኩኝ። እንዲያው ሲቅለበለብ እኔ ና ሳልለው ተከትሎኝ መጥቶ፣ እንዲያው ምኑ እንደገባ አደረሽ፣ እንዲያው ምኑ እንደገባ ግራው ግብት አለኝ እኮ። እንዲያው የት የት የት? እጄ እንዲያው አትጄ እንደምፈልገው አንድ ጊዜ ይኸውልሽ፣ እንጣውን ይሄ ሁሉ እንጣ እያለ አድናቂ ነው አንድ ቢሉት ደግሞ ይሄ እንትን ኮረንት ማስተላለፍ ይሆን? የለም እሱን ደግሞ ኮረንት ማስተላለፍ ይሆን? ይሄ ሁሉ አረግ ይለኛል። ምን ዝም ብሎ ቁመቱ ከሆነ የተንጀራገገ እንጂ ዝም ብሎ እሱማ ትልቅ ነው። ለትልቅነቱማ ግን ከተማ ገብቶ ያውቅም። ይኸውልሽ አቤት እንደምን አረፈድካ። እንዲያው ስምክን አላውቀው ብዬ እ ስምክን አላውቀው ብዬ እ እንዲያው አደራህን፣ እንዲያው ሰሞኑን እንትን የነ አያበድሉን ከውቶችም ስጠብቅማ ይኸው አንተን ነው። እንዲያው የትዶ ነው ብለህ ምን አሸክመውኝ ይሃዱ እንጂ ኧረ ተውኝማ ኧረ ተንገላቱ አንገላቱኝ እዚህ ወዴት ተዳ እ ወዴት ደው ነው በግ ጥበቅ እንትን በግ ጠፍቷቸው ነው ከተማ ሄደው እዛው ቀሩ። መቼና መቼ ሄዱ? ሁለት ቀን ምናም ሆናችሁ። አሁንማ ይሄ ልጅ ምን ይሄ ልጅ የሰውዬ ነው አታዩ። የሚባል ከተማ ገብቶ ያውቅም እስካሁን ድረስ እኮ ከተማ የሚባል ነገር መቶ ያውቅም እኮ። እኔን ነው ተከትሎ አሁን እኔ ከተማ የሆነ ጉዳይ የምመጣበት ነበረኝ ተከትሎኝ፣ ኋል ኋል ያን መጥቶ፣ አንዴ ይሄንን ታል ገዛህልኝ ይለኛል፣ አንዴ እንታል ገዛህልኝ ይለኛል። አሁን ዝም ብሎ ሲነበር ይኸውልሽ ተኋላ እንዲሁም ም የሚበላው ምን ይበላው? መኪና ያግቸው እኔ ምን ይበላው? እንኳን ደግሞ መኪና ቢሆን ደግሞ መኪናውም ሰው እንደው ሲጮቹ አሰማ አለ። አረ ዞሮ ዞሮ ይመጣል ይመጣል፣ የት ይሄዳል? እንደው ያልፈለኩበት የለኝም አልኩሽ። የእኔ እናት እንደው እኔማ ባለፈው ትሄድሽ ጋር ወግ ይዞ እያወጋ እንደው ወደ ኋላ ሲቀር ጊዜ እንደው መቼም ትንሽ ያመላለችበት እሱን እንደው ተመልሶ እንደው እኔን ሾለክ ብሎኝ መጥቶ እንደሆነ ብዬ እኮ ነው ያመጣልኝ። እታማማ ወጣች ወጣች። እንግዲህ እሷ ስትመጣ ይመጣል ይሆን እንደ

ወጣን ተነስተን ሄደን አድረን እኮ ነው አድረን እኮ ነው ጠዋት እኮ ነው ተነስተን እንትን ስንል እኮ የጠፋኝ፣ ምን ምን እሄጃለሁ ብለን ይመጣል ይመጣል። የለም የለውም፣ እንደው ሰው የሚባል ነገር የለውም። እኔን አምኖ እኔን ብሎ እኮ ነው ተከትሎኛል። ሰው አይጠይቅም፣ ስልክ የለውም። አይ እንዲ ውሀ የነካው ሰው አድርገሽው አለ እንደው እዚህ ግባ የምትይው ሰውም አይደለ ክና እንደው ምኑን ሰምቼ አለው ብለህ ነው እኔማ እንደው እዚያ የእንትን እርቅ ነበረብን እዚያ እንሄዳለን ተበብለን ሳታው ጊዜ እሄዳለሁ ብዬሽ ቤት እጠይቀዋለሁ ስል ደግሞ ሚስቱን አግኝቻት መንገድ ብክን ብክን ስትላያት እና እንደው ምኑ ነሽ መንገድ አደርሽ ብላት እንደው ቦታም አልሰጠችኝ ምን ሆነው ነው ብዬን የምጠይቀው ሰው ሳጣ ጊዜ ዝም አሉ እሷማ ምን ታርግ ብለው ነው ተወዛግባለች በጣም አይኔን አይኔን አደራ ሁሉም በጎች ናቸው የጠፉ ሁሉም በጎች ሁሉም ሁሉም አንድ ላይ ተከታተሉ ወይኔ እንዲው አደራ ተበልቷል እንጂ ሰውዬ ዝም ብሎ ነው ማክሽነን እንዲው እንትን ያለ ስንት ነው ሂሳብ እስቲ በቃ እንዲው ፈልግ ፈልግ ላርገው ግን አደራ እንዲው ተመጣ ተመጣ እንትን በይልኝ መጥቶ ነበር በይልኝ። አስር ብር ነው፣ አስር ብር ነው። እናንተ ዝም ብሎ ነው ሰው የሚያማረው። አደራ እንዴ! ተመጣጣ ነው እሺ። ከመጣች ግን አቤት፣ እዚህ ጠብቁ። ስመጣ እዚህ ጠብቀኝ ብሏል። ከዚህ እንዳትንቀሳቀስ ብሏል በይልኝ። እሺ፣ አደራሽ። ቆንጆ አረቄ ነው አይደለም? ኧረ ጥሩ አረቂ፣ ደንበኛ አረቂ ነው። አረቂ፣ እንግዲህ እስቲ ከዚህ ጣ ጋር ይሄን እንደጠጣና በይ። አንቺኔ ያለ ንሽ አደራሽ። እንግዲህ እሺ በይ በይ ደህና ዋይ። ተመስገን። ምን ባረግ ምን ምንም አማራጭ የለኝም። አሁን እሱን ማየት እዚያ መፈልግ ነሱ ሌላ ምን አማረጫ? ነገር ቀይኩኝ፣ ለምን? ምን በድዬ ነው? ምን ነው እንደው መንገድ መንገድ አረፍ የት እንደምገባው አጨንቆኝ ጅብ ብዬሽ አንተን ፍልገን ይስታ ላይ ታችን አልተንከራተትኩበታለች። እንዲያው በዚህ ሰዓት አንድ ግልገል እንኳን እንዲያው እንዴት ትቆረቁራለች ብለህ ነው? ምን ለእኔ ነው ወዲያው የተረፈኝ ተወዲያ፣ እንዴት በልተውታል። አደራ እንዲያው የሚያውቅ ሰው እኮ ነው፣ እንዲያው ከጎረቤት ነው የሚሆን መቼም። እኮ ጠላት ተሩቅ አይመጣም።

ከብይ እንዲያው ከተማ የዘለቀ ሰው እኮ ውላአ እንዲያው ይችን የሻይትንም አረቂትንም ሲል እኮ እንዲያው ብዙ የሚቆይበት ነገር አለው። እንዲያው ይቆያሉ ግን እነዚህን ሁን የቀሩትን ሌባ እንዲያወስድበት እንዲሁም ጠብቅሳድራ። እኔማ ምን አደርጋለሁ? ጠብቃለሁ እንጂ እስከሚመጣ። ወደዚህ ወደ ቤተ እግዚአብሔር እየሄድኩ ነው። ደህና